ነገር ምን አባ ፈልገን አንተ የምትከታተለኝ ፍልሚያ ልገጥመው ፈልጌ ነበር። በድጋሚ እዛ መሬት አንተ በኔ ላይ የሰራውን ግፍ ለልጅ ልጆች ነው። አታስቢ፣ ለመውለድ እኮ አልታደልሽም። ብትወልጂ ኖሮ ከብሩክ ነበር የምትወልጂ። አባዬ ደውልም እየናፈቀኝ ነው ምሳሌ። እኔ ምን እውቃለሁ ብሎ ሳይመቻት አይገርም እያለኝ ነበር እ ናታነና ታበላሽ ታጥ ይሆናል። እስኪ አንዴ እንኳን እኔ ምን አድርጌ ነው እዚህ ተገኘሁት ብለሽ ራሽ እንኳን ጠይቅ። በስተመጨረሻም ዛሬ መድብል ያልሆነ ነገር ስህተት ሰርቶ ድንገት ማሃሌትን ከዚህ ዓለም ገላግሏት ነበረ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑበት በትህትና እጠይቃለሁ። እንሆ ምሳሌ ድራማን ክፍል ሰማኒያ ሶስትን ይሽላችሁ ቀርቤ ያለው ላይክ ማድረጋችሁ ለእኔ ትልቅ ነገር ነው፣ ለእናንተ ደግሞ እጅግ በጣም ትንሽ ወደ ድራማው አለፍን እንግዲህ። ባለፈው ክፍል ላይ እንደምታውቁት ኤፍራታን ዝናን እንድታደነዘዘው እና የእንቅልፍ መድኃኒት እንድትሰጠው ትዕዛዝ ተሰጥቷት፣ ነገር ግን ነገሩ ሳይሳካ ከሽፎ ዝና ከተያዘበት መንቆርት አመልጦ ጥሏትም ሄዷል። ታዲያ ግን ለሱ የደገሰችውን ድግስ ራስሽ እዛው ብዩ በሚል ሁኔታ ሳትወድ በግዷ አጉር ሷትም እስኪተናነቃት ድረስ በይብዩ ይሄንን ብር ክፈይ የተረፈውን ደግሞ ወደ ኪስሽ አድርጊ እያለ እየተዘባበበትባትም ጥሏትም ወጥቷል። እሷም ወዲያውኑ ምንም ብላ ሜሴጅ እንደላከች ለመድብል እንዲመጣ ነበር። መድብል ሜሴጁን አይቶ ወደ እሷ እየከነፈ ሲያመራ፣ ነገር ግን ትዕዛዙን በትክክል ሳትፈጽም ለእሱ የታዘ ያዘዘው ለራሷ አድርጋ ቀርጸፍ አድርጋ በልታ እዛው ጠረጴዛ ላይ አዝለም ደና ሰንብች ሀሳብ ከዚህ በኋላ ቸውቸው የምትል ትመስላለች። ድፍት ብላም ትኝት ትብላለች። ታዲያ ይህንን የተመለከተው መድብል እጅግ እየተጸጸተ እና እየተቆጨ ኤፍራታ፣ ኤፍራታ ምንድን ነው ያደረግሽው? ኤፍራታ እያለ ከራሱ ጋራ እየተነጋገረ ተነሽ እያለም ሊያነሳት ቢሞክር እሷ ግን እንቅልፏ በደንብ አድርጎ ይዟት አትልም ብሏልና፣ ልትነሳ ፈቃደኛ አደለችም። እንደምንም ተሸክመው ታቅበው ወደ ቤትም ይዘዋት ይሄዳሉ። ታዲያ እነ ቡርክ ቤት ካደረሷት በኋላ የሆነችውን ነገር እንድትናዘዝና እንድትናገር ቢያደርጓትም እሷ ግን ዝልፍልፍ እያለች እንደ ቄጠማ ተመልሳ እዛው ሶፋ ላይ ውድቅ ማለቷን ተያይዘዋለች። ታዲያ መድብልም በስጨት ብሎ እባክሽ ቅድስት እዋንጪ ብሎ ቅድስትን ያዛታል። ቅድስት ግራ ተጋብታለች። ለምን እንደዚህ ሆነች የሚል ጥያቄም ሳይፈጥርባት አይቀርም። ታዲያ ተነስታ ውሃ ልታመጣ ትሄዳለች። እሆን አምጥታም ሲረጯት ትንሽ ቀስቀስ እንደማለት ብላ ምንድነው የተፈጠረው ንገሪኝ እያለ በጉጉት እየጠበቃት የነበረው መድብል እንድትነግረው አፏን ጠበቀ ነበር። እሷ ግን እንዲህ ብላ ነበር ያቋረጠችው። ይው ልክ መድኃኒቱን እሱ አልበላውም፣ በግድ እኔን አጎረሰኝ። ከዛ በኋላ የተፈጠረውን አላውቅም አለችው። ነገሩ ውስብስብ ባለበት መድብል ግራ ተጋባ። ስልኩ መጮህ ጀመረ። ምክንያቱም ሴራውን ስላወቀበት እዝና ስልክ እየደወለ ጉራውን መንፋትና ማበሳጨቱን ቀጠለበት። መድብል እጅግ በጣም ተበሳጨ። ያሰበው ነገር ሳይሳካለት ወንድሙን በእጁ ሳያስገባ በመቅረቱ እጅግ እየተናደደና እየተበሳጨ አይ ኤፍራታ ጉድ አደረግሽኝ እያለ ከራሱ ጋርና ከሶፋው ጋርም እየተጋጨ ትንሽ ከቆየ በኋላ ኤፍራታ በደንብ እንድትነቃ ድጋሚ ውሃ መርጨት ጀመረ። ኤፍራታ አሁንም ልትነቃ በፍጹም አልቻለችም ከትንሽ ደቂቃዎች በኋላም ትንሽ ነቅታ እንዲህ አለችው ይውልህ እኔ ለሱ አልሰጠውትም ለሱ ልሰጠው ስል ትንሽ አድርጌ ይጎርሳል ብዬ ስጠብቅ ነገር ግን ከመጉረስ እኔን ወደ ማጉረስ ነው የተሰለፈው ስለዚህ እኔን አጎረሰኝና ጥሎኝ ነው የሄደው ይቅርታ ምንም ላደርግ አልቻልኩም ብላ ራሷን በጣም አሟት ስለነበረ ተመልሳ ትተኛለች መድብልም ፍየል ወዲያ ወዴቅ ዝምዝም ሆነበትና ነገሩ እየተበሳጨ አሁንም ወደ መሀሌት ጋር ገብቶ ማስጨነቁን ቀጠለ። መሀሌት አሁን እንድታግዥ ይፈልጋለሁ። ስለዚህ እውነታውን እንድትነግርኝና ከዛም ደግሞ ዝናን አሳልፈሽ እንድትሰጭኝ ይፈልጋለሁ ይላታል። እሷ ግን በፍጹም አላደርገውም፣ እኔ ወደ ዝና ጋር ከሚሄድ እኔኑ ብትገሉኝ ይሻለኛል ትላለች። እረ ተይ ግድ የለሽም ብሎም ተማጸናት። እሷ ግን ልትናገር ፈቃደኛ አይደለችም። አስፈራራትም፣ ጮህባትም፣ በፍጹም አለችው። እሱ ከሚሄድ እሱ ጋር ሄጄ ከሚገለኝ እናንተ ግደሉኝና ጨርሱኝ ትላለች። በሌላ በኩል ዳጣ ዛሬ ቤት መጣለች። ከታዲያ ከቅድስት ጋር ሆነው ሽሮ እየሰሩ ድንገት ሽንኩርት ልትከትፍ ስትል፣ ዳጣ ደግሞ አሁን እኔ የሰላምዬ ፍርፍር ነው የሚጣፍጠኝ፣ ያንቺ የሽሮ ፍትፍት የሽሮ ፍትፍት ነው ትዝም ይለኝ፣ ሌላ ነገር ምንም አስታውሰው የለም፣ እያለች ጉሯን ስትነፋባት፣ ቅድስት ትንሽ በስጨት ብችልም፣ እንዲህ ማለቻት እስኪናይ እሴት ምሰይ ብላ ሽንኩርት እንድትከትፍም አደረገቻት። እሴት ልጅ ብሴት በመሆኗ ብቻ ሳይሆን በሙያዋም ነው እና የምትፈተነው ናይ በይ ተብላ ተፈተነች። ነገር ግን እንኳን ሽንኩርት ልትከት ፊቅርና አይን የተቃጠለ እያልቀች ማለቃቀሷን ትቀጥላለች። ይህን ጊዜ ቅድስት አየሽ አባትሽ አሁን ይህን ቢያ እያፍርብሻል፣ ወደፊት ግን ቁመሽ መቅረጥሽ ነው ስለዚህ ሙያ ብትማሪ ጥሩ ነው ትላታለች። የእህትነት ምክር ነበር የተመከረችው። ዳጣ ግን ዋዘኛና ፈዛዛናትና ከቁብም አልቆጠረችው። ነገ ዋጋ እንደሚያስከፍላት በፍጹም አልተረዳችውም። ትንሽ እየተሳሳቁ ከቆዩ በኋላ ለማሃሌት ለምን አንሰጣትም ትላለች። በፍጹም ትላለች እንዴት፣ ለምን እኔ ልስራውና ለሷ ለመስጣት ከሞቶችም ትሞት ትላለች። ታዲያ መልካምና ጥሩ ስብእና ያላት ቅድስት እንዲህም ብላ ትመልስላታለች። ሰው ክፉ ስላደረገብሽ ክፏ ትመልሽ ትላለች። አዎ አንዳንድ ጊዜ በህይወት ውስጥ መጥፎ ያደረጉብንን ሰዎች ልንበቀላቸው እንፈልጋለን። ተበቃይ ሌላ ሆኖ ሳለ እኛ ደግሞ በቀልን እንፈልጋለን። የቅድስት ሁኔታ እንደዛ ነው። በቀል ከራሷ ሳይሆን ከሌላ አካል ነው የምትጠብቀው ዳጣ ግን ህይወት ገና አላበሰለቻትም እና እሷን ወደ መግደሉ ነው የምታስበው። ተበቃዩ ሌላ አካል እንደሆነም በፍጹም አልተገለጠላትም። እዚህ ጋር ያለችው ቅድስት ግን ህይወት በደንብ አድርጋ ፈትና አስተምራታለች፣ እና ነገሩን ለሌላኛው አካል ትቻለው የምትል ትመስላለች። በሌላ በኩል ዛሬ ምሳሌ ጥያቄዋ እጅግ በጣም ቀጥሏል። አንዴ ዝፈኑልኝ፣ አንዴ አባትን ያለው አንዴ ደግሞ መሀሌት በጣም ታሳዝናለች፣ ለምን ውሃ አንሰጣትም የሚል ጥያቄ፣ የተፈራረቁ ጥያቄዎች ለቅድስት እየቀረበላት ነው። ቅድስት ግራ በመጋባት ስሜት ላይ ነው ያለችው እዚህ ጋር አባቴ የት ነው ያለው የሚለውን ጥያቄ መመለስ አቅቷት እያለ ደግሞ ድጋሚ ለምንድን ነው መሀሌት የተሰረችው፣ ለምንስ ነው ውሃ ማን ሰጣት የሚል ጥያቄ ሲቀጥልም ደግሞ ለምን አዘፍኑልኝም ብቻ ውስብስብ ያለ ህይወት ታዲያ ይህንን እየተመለከተች ቅድስት ለምን አጎትሽን አጠየቂውም ዘፈኑን አጎትሽ ይዝፈንልሽ ብለው አጎቷም እንዲዘፍንላት ያስገድዱታል። እሱም የቡሩክ መጥፋት እያስጨነቀው ቢሆንም ዘፈኑን ይቀጥላል። ዘፈንላትም በብሶት ላይ እንጉርጉሮ እንዲሉ ወድቢ ሰውም፣ ነገር ግን ደግሞ የወንድሙን ልጅ ለማስደሰት ሲል እንጉርጉሮውን ቀጠለበት። እሷም ትንሽ ተደስታ መሸች። ታዲያ ዝናንም ለማግኘት ሞገስና መድብል ቆርጠው ተነስተዋል። ይሄዳሉ። ደውለውለትም ስለነበረ እንዲመጣ አድርገውታል። መጣ። ሲመጣ ግን በፍጹም ያሞገደኝነቱ አልለቀቀውም። እንደውም ይባስ ብሎ ምን ፈለጋችሁ ኑግጠሙኛ ማለቱን ተያያዘው። ታዲያ መድብል ንዴቱ ገንፍሎ ሽጉጥ ያወጣል። የውልህ እኔ ሁሉንም ነገር አውቃለሁ። አየህ የምትሰራቸውን ስራ በሙሉ አውቃለሁ ካሌ ሞሲሳ ያደረገውን ነገር በሙሉ በዝርዝር ይነግረዋል ይህን ጊዜ ነበረ ዝና በላዩ ላይ ውሃ እንደተቸለሰበት ትንሽ ደቂቃዎች ያክል ኩምሽሽ ያለው ነገሩ እንዴት ታወቀብኝ ሴራዬ ለምን ተረገፈብኝ የሚል ጥያቄ ቆይ እንዴት አወቅ ይለዋል አውቃለሁ ሁሉንም ነገር ማላቅ እንዳይመስልህ በሆመራ በደብረ ዘይት የምታረጉትን ነገር በሙሉ ማላቅ መስሎ ነው አውቃለሁ ስለዚህ አሁን ወንድሜ የት እንዳለ ትነግረኛለህ ወይንስ ምን ትላለህ ይለዋል በፍጹም ልነግርህ አልችለም የማውቀው ነገር የለኝም አሁን ግን የማይ ሰማይን ደካውን ነግተሃል። ማውቅ ማወቅ የሌለብህን ነገርም አውቀሃል ብሎ እንደተለመደው ጉራውን እየነፋ ደረቱን ገልብጦ ወደፊት ለመራመድ ቀጠለ። ቁምና ንገረኝ ብሎም ሊያስገድደው ሞከረ። ነገር ግን ወንድሙን ለማግኘት ስል እንደማይተኩስበት ያውቃልና በፍጹም በሙሉ ልብነትም ወደፊት ታመራ። ታዲያ ይህን ጊዜ ነበረ መድበል ሊተኩስ እጆቹ ተንቀጠቀጡ። እዚህ ጋ ወንድ ወንድሙ እንደጠፋ ሊቀር ነው። በሌላ በኩል ንዴቱ እየናረ የዝናን ሁኔታ እጅግ ገፋፍቶታል። ታዲያ ግን እሱን ከገደለው ደግሞ ወንድሙ አድራሻው ጥፍት እንደሚልበት ያውቃልና እንደምለም ለመቋቋም ሞክሮ፣ ነገር ግን ግንፈለ እና ንዴቱ ለመተኮስ ሲል ሞገስ እጁን ጠምዝዞ፣ ለምን እንዴት አደረጋለ? ባክን ተረጋጋ። ስለዚህ ካልተረጋጋህ ደግሞ በፍጹም ብሩክ ልናገኘው አንችልም። እሱ አውቆ ነው ሆን ብሎ ይሄን የሚያደርገው። ዛሬ ቀን ትለፈን ባክህ ብሎ ተማጸነው። ታዲያ እባክህ ልቀቀኝ፣ ልተኩስበትና ከዛ በኋላ የሚሆነው ይሁን፣ እስር ቤት እንደሆነ ለእኔ አዲስ አይደለም ይላል። በዚህ ሰዓት ነበር ሞገስ ማስተዋል አለብህ ብሎ ወንድማዊ ምክርን መክሮ ትንሽ እንዲረጋጋ ያደርገዋል። ዝናም በመጣበት እግሩ ተመልሶ ይሄዳል። ኤፍራታ ከመድብል ፍቅር ሳይዛት አልቀረም። ድምፁን መስማት እየናፈቀች ነው። ታዲያ ስልኩን አንስታ ስልክ ትደውላለች። ደወለችለት አነሳም። እንዴት ነህ ደህና ነህ አለችው። ደህና ነኝ፣ ምን አዲስ አለ ሲላትም፣ ምንም አዲስ የለም ነገር ግን ማሃሌት እኮ አለችው። ማሃሌት ምንም አትሆንም አይዞሽ ይላታል። ያለችበትን ታውቃለህ እንዴ? ብላም ጥያቄ ታቀርባለች። አይ እንደዛ ማለቴ ሳይሆን መቼም ሰላም ትሆናለች ብዬ ነው ይላታል። ይህን ጊዜ ነበር ባገኝህ አለችው። ናፈቅሽ እንዴ ይላታል ብናፍቅ ችግር አለው እንዴ? አለችው አይ የሚናፍቅ ሰው ተገኝቶ ነው እንዴ? ምን ችግር አለው ይላታል። የእኔ ጥቁር አዝሙድ የሚለውን ቃል ሲወረውርላት ልቧ በሐሴት እየዘለለ ራሷን በራሷ ፈገግ ማለት ጀመረች። ታዲያ ያን ልቧ በፍቅር ድው ድው የሚለው ጥቁር አዝሙዴ የሚለውን ቃል ስትሰማ በቃ በተስፋ ማዕበል እየከነፈች ማዕበል ወደ ውስጥ እያሰመጣትና ና አንዴ ወደ ውጭም እያወጣት እንዲህም ከራሷ ጋር ፈገግ ማለት እንጀምራለች። ነገር ግን መድበል ለራሱ መጠቀሚያ ነው የፈለጋት ወይንስ ሊያፈቅራት ይሆን የሚለው ለእኛም ጥያቄ ነው። መድብልም እንገናኛለን ብሎ ስልኩን ዘጋ። ወደ ቤትም እየከነፈ ተመለሰ። ታዲያ ወደ ቤት ተመልሶም ያው የተለመደውን ንዴቱን የሚወጣው ከማሃሌት ላይ ነው። ማሃሌትን አንገቷን አንቆ ካልነገርሽኝ ብሎ ዛሬ ላይ እገልሻለሁ የሚል ነገር ይነግራታል። ታዲያ እሷን በፍጹም አልናገርም፣ ዝናም እንዳስትይዞ አላግዛችውም ትለዋለች። በዚህ ሰዓት ንዴቱን መቋቋም አቃተውና አንገቷን አነቃት። ወደ ሞትም ትንሽ ሲቀራት ድንገት ሞገስ መጥቶ ያስጥላታል። ታዲያ ሞገስም ምነክቶህ ነው ለምን እንደዚህ ያደረግክ ብሎ ወደ ውጭ እንዲወጣ ያደርገዋል። ማሃሌትንም እንዲህ ብሎ ጠይቃት፣ እባክሽን ተባበሪን፣ የምትፈልጊውን ነገር ማግኘት ትችያለሽ ይላታል። እሷን በፍጹም አልተባበራችሁም፣ ጭራሽ አንተም እንደዚህ ትለኛለህ። ለዝና ያለህን ፍራቻ እኮ እኔ አውቃለሁ ትለዋለች አይደለ። ለማንኛውም ግን የምታገኙ ጠቀም ያለ ነገር ነው ይላታል። እኮ ምንድን ነው ከሀገር የምታስወጡኝ ከሆነ ልተባበራችሁ አለችው። በዚህ እንኳን ቃል አልገባልሽም እኔም ራሴ ከሀገር መውጣት ፈልጋለሁ ይላታል። ታዲያ ምን ልታደርጉልኝ ነው? ግን አንድ ጥያቄ አለኝ። በእሱ ከተስማማችሁ እነግራችኋለሁ እተባበራችሁም፣ አለው አለችው። ምንድ ነው ብሎ ሞገስ ሰፍ አለ እንድትነግረውና የቡርኬን አድራሻ እንዲያውቅ ስለፈለገ፣ ምንድን ነው ብቻ አንቺ የምትፈልጊውን ጠይቂ፣ እኛ ከማድረግ ወደ ኋላ እንልም አላት። እሺ መድበልን ጥረውና ልንገራችሁም አለችው። መድበል ተጠራ። ታዲያ ማህሌትም እንዲህ ነበር ያለችው እነግራችኋለሁ ግን የምፈልገውን ነገር ካደረጋችሁልኝ ነው አለችው። እንዴ ይሄን አይደለ እንዴ የምፈልገው? ተናገሪ፣ ችግር የለም። የምትፈልጊውን ነገር አደርጋለሁ ይላታል መድብል። እሷም ልትናገር ዳር ዳር እያለች ነበረ። በቀጣይ ክፍሉ ምን ይፈጠር ይሆን? እውነት ማሃሌት የምትፈልገው ከሀገር መውጣት ነው ብላ ነበር። ከሀገሩ መውጣቱ እንደማይሆን ተነግሯታል። አሁን ግን ይመስለኛል የምትፈልገው ቤቱን በስም ያዘዋውርልኝ፣ ከዛ በኋላ እኔ ተባበራቸዋለሁ የምትል ነው የሚመስለው። እውነት መድብል ቆርጦ ቤቱን በስሙ ያዘዋውርላት ይሆን ወይንስ በቀጣይ ክፍሉ የምንመለከተ ይሆናል። እስከዛው በያላችሁበት የምድር ዳርቻ ሰላማችሁ ብዘት፣ ትርፍ ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትኖር በትህትና ጠይቃለሁ።